በዓለም ታሪክ ታይቶም ተሰምቶ በማይታወቅ ሁኔታ በአንድ ዓመት ብቻ 11 ቢሊዮን ዶላር ብር ከፍሏል። ስፔስ ኤክስ የተባለውን በጠፈር ሳይንስ ጉዞ ላይ አተኩሮ እየሰራ ያለው ተቋም በመጀመሪያ ስመሰርተው ዋናው ግቤ ወደ ማርስ የሚደረገውን ጉዞ ወጪውን በመቀነስ ማርስን ቀኝ እንድንገዛት አስቤ ነው ይላል። እንደውም በአንድ ወቅት በግሌ ትዊተር ገጹ ላይ እንዲህም ብሎ ነበር። የሀብቴ ግማሹ የዓለምን ችግር እንዲፈታ ነው የምፈልገው። የተቀረው ግማሹ ደግሞ በማርስ ላይ የተረጋጋ ሕይወት የሚኖርባት ከተማ እንዲፈጠር መሬት ላይ ለምሳሌ የሰውና የእንስሳት ዝርያ ጨርሶ ሊጠፋ ቢችል፣ ለምሳሌ ሶስተኛው የዓለም ጦርነት ቢፈጠር፣ ወይም እንደ ዳይኖሰር ያለ እንግዳ ፍጥረት ጨርሶ ቢያጠፋን ማርስ ላይ ህይወትን መቀጠል አለበት ይላል። ይህ ሰው በኤሌክትሪክ ሞተር የሚንቀሳቀሱ መኪኖችን የሚያመርተው ቴስላ የሚባለው ዝነኛ ኩባንያን ጨምሮ የበርካታ ኩባንያዎች ባለቤት ነው። የትራፊክ መዘጋጋት ከቀጠሮ ስላዘገየው ብቻ በመሬት ውስጥ መንገድ ሁሉ አስቆፍሯልም። ዓለምን የረሃብ ችግር ብቻዬን መፍታት ይችላለሁ ይላል። ወደፊት በሰው አእምሮ ውስጥ የሚቀበሩ ቺፕሶችን የሚያመርት ድርጅትም አቋቁሟል። እንደ አባቱ የሚጠላው ሰው ስለመኖሩ እንጃ። የዓለማችን ቁንጮ ቱጃር፣ አወዛጋቢው፣ ዝነኛው የጠፈር ሰው ኤለን መስክ የተወለደው ደቡብ አፍሪካ ፕሪቶሪያ ውስጥ ነው፣ እንደ አውሮፓውያን አቆጣጠር በሰኔ 28 1971። ሶስት ልጆች ላፈሩት ወላጆቹ የመጀመሪያ ልጅም ነበር። እናቱ ማይ መስክ ካናዳዊት ሞዴልም ነበረችም። አባቱ ኤርሎ መስክ ደግሞ ሀብታም ደቡብ አፍሪካዊ መሐንዲስና ፓይለትም ነበርም። ታዲያ እንዳልመታደል ሆኖ ኤለን መስክ ገና የአስር ዓመት ልጅ ሳለም ወላጆቹ ፍቺ ፈጸሙ። ምንም እንኳን የኋላ ኋላ የህይወቱ ከወሰንኳቸው ስህተቶች መካከል ከአባቴ ጋር ለመኖር መወሰኔ ነው ቢልም፣ በጊዜው ኤለን መስክ የእናቱ ይልቅ አባቱን መርጦም መሄዶ ነበር። ነገር ግን እናቱ የቤተሰቡ አካል ብቻም ሳትሆን እራሷ ቤት ናት እንዲሉም ሁለት ዓመታትን ከአባቱ ጋር ከኖረም በኋላ ጓዙ ጓዙን ጠቅልሎ ወደ እናቱ ተመለሰም። ከዚያ ታናናሾቹ እህትና ወንድሙ እንደሚገኙ ልብ ማለት ያስፈልጋል። ኤለን ለአባቱ ያለውን ጥላቻ ሲገልጽ በጣም መጥፎ ሰው ነበር አባቴን በጥንቃቄ እርኩስ እቅድ የሚያቅድ ከአእምሮ በላይ የሆነ ክፉ ነገሮችን የሚያስብ ሰው ነው ይላልም። በቻላችሁት አቅም አስቡና መጥፎ የምትሉትን ነገር አምጡ። እሱ ያንን ሁሉ ነገር አድርጓል ይላል። ወደ እናቱ ከተመለሰ ጊዜ አባቱ ሶስታችንም ልጆች እናታችንን ስለመረጥን አዝናለሁ ብሎታል፣ የሚሉም አሉ። ኤለን መስክ የመጀመሪያ ደረጃ ትምህርቱን በሚማርበት ወቅትም ተማሪዎች የደረጃ ገፍትረው ከጣሉትም በኋላ ራሱን እስኪስት ድረስም ደብድበውታል። የነቃውም በሕክምና እርዳታም ነበርም አሉ። ኤለን ከዚያ በኋላ ጥቃት ሲደርስበት ለመከላከል ጫን ያለ ጡንጫን ከመጣ ለአጸፋ ምላሽ ለመስጠት እንዲያስችለው ካራቴ፣ ጆዱና ራስሊንግም ተማረ። እንግዲህ ምን ይደረግ እሾህም በሾ ነው እያሉ ጨዋታችንን እንቀጥልም። የአጭሩ ተማሪ በተጨማሪ የኤለን የነፍስ በኮምፒውተር ፍቅር ተማረከችም። ያኔ ታዲያ ኤለን መስክ 10 ዓመቱ ብቻ እንደነበር ልብ ይላል። ራሱን በራሱ በኮምፒውተር ፕሮግራሞች እንዴት መስራት እንደሚችሉ አስተማረ። 12 ዓመት ሲሞላው ደግሞ የመጀመሪያውን ፕሮግራም ሰርቶ በ500 ዶላር ሸጠው። የሰራው የኮምፒውተር ፕሮግራም ብላስተር የሚባል ጨዋታም ነበር። ኤለን መስክ እንዲህ እንዲያያለ ለአውሮፓውያን አቆጣጠር በ1989 በ17 ዓመት ሲሞላው ኩዊንስ ዩኒቨርሲቲ ለመማር በማሰብ ወደ ተናዳቀና ከዚያም አጋጣሚ በደቡብ አፍሪካ ወታደራዊ ተቋም ውስጥ መስጠት ይገባው ከነበረው የግዴታ አገልግሎት አመለጠም። አባቱን ተናዳፊነት ግን ማምለጥ ፈተና ሆኖበትም፣ አባቱ ሶስት ወር ሳይቆይም ትመለሳለህ፣ ምንም የምታደርገው ነገር አይኖርም በማለት የገዛ ልጁን ልቡን አደመው። ኤለን መስክ ግን ሙያ በልብ ብሎ ወደ ካናዳ በተጓዘበት በዚያው ዓመት ዜግነት ማግኘት ቻለም። እንደ አውሮፓውያን አቆጣጠር በ1992 ደግሞ ወደ አሜሪካን በመጓዝ ፔንሲልቬኒያ ዩኒቨርሲቲ ገብቶ የፊዚክስ ፊዚክስ እና ቢዝነስ አጠና። በሂደቱም አሜሪካን ዜግነትንም አገኘ። በነገራችን ላይ ኤለን በኢኮኖሚክስ ዲግሪውን ካገኘ በኋላ በፊዚክስ ዲግሪውን ለማግኘት በሚማርበት ወቅትም የአንድ ጓደኛው ጋር በመሆን መንግስት የማያውቀው ጭፈራ ቤት ከፍተው ነበር ይባላል። ታዲያ ይህን ጭፈራ ቤት የከፈቱበት ምክንያትም የኢኮኖሚ ነፃነት ለማግኘት አስበው ይሆን አሊያም ሌላ ሀሳብ? መልሱን ከኤለን መስክ ከጓደኛው በቀር የሚያውቀው የለም። እንቀጥል። እንደ አውሮፓውያን አቆጣጠር በ 1995 በፔንሲልቬኒያ ዩኒቨርሲቲ የነበረው የትምህርቱን ካጠናቀቀም በኋላ በኢንጂነሪንግ ፊዚክስ የፒኤችዲ ትምህርቱን ለመማር ወደ ካሊፎርኒያ ስታንፎርድ ዩኒቨርሲቲ አቀና። እዚያ ላይ ግን ኤለን መስክ ህይወቱን እስከወዲያኛው የቀየረው ከባድ ውሳኔ ወሰንም። በተለይም በቴክኖሎጂ ዓለም የሚገኙ የዓለማችን ቁጥር አንድ የፈጠራ ሰዎችን ከበርቲዎችን ለዛሬ ስኬታቸው መድረስ ወሳኝ ውሳኔ የወሰኑት ገና በማለዳውም ነበር። ለምሳሌ ማይክሮሶፍት ኩባንያ መስራች ቢልጌት እና የፌስቡክ ኩባንያው መስራች ማርክ ዙ ሉክምበርግ የስኬት ስራቸው ለመጀመር ከፍተኛ ደረጃ ትምህርት ቤቶቻቸውን በማለዳው ለቀው መሄድ ነበረባቸው። አንዳንዴ እንደዚህ አይነት የዓለም የአኗኗር ዘቤ እስከ ወዲያኛው የቀየሩ እንዲሁም የራሳቸውን ህይወት ከከፍተኛ ያደረሱ ሰዎች የዓለማችን ከነበሩ አሊያም ከሚገኙ ጥቂት ደፋር ሰዎች መካከልም ናቸው። ስኬት ስለሚጥሩና ለደፋሮች በሯን ወለል አድርጋ ትከፍታለች ይላል ኤለን መስክም። ኤለን መስክም በእንዲህ ያለው መንገድ ነበር ስኬቱ ጋር ለመድረስ ዋጋ የጀመረው እየጀመረ ስታንፎርድ ዩኒቨርሲቲ ሁለት ቀን ብቻ የተማረ በኋላም ትምህርቱን በማቋረጥ ወሰነ። ለምን የልጅነት ጀምሮ የጠፈር ስራ ሐሳብ በአእምሮ ሲመላለስ ዛሬን ደርሶ ነበር። ኤለን መስክ ለምን በኢንተርኔት በታዳሽ ኃይል፣ እንዲሁም በጠፈር ጥናት ዙሪያ አልሰማራም ብሎ ማሰብም ኋላ እንደዚህ አይነት ህልም ያላቸው ሰዎች ወደሚያቀኑባቸው ወደ ሲልከን ቫሊ ተጓዘ። በመጀመሪያ ለመቀጠር ነበር የሞከረው ነገር ግን ከዚያም በተለያዩ ቋጣሪ ድርጅቶች በር ደግሞ ደጋግሞ ቢያንኳኳም ሰምተው እንዳልሰማ አይተው እንዳላየ የሆኑበትም። የሚወደውን ብቸኛ የሆነው ኔት ስኬቶች የተባለው የኢንተርኔት ድርጅት እንኳን ፊቱን አዞረበትም። ምን ተሻለ? ስራ ፈልጎ ማግኘት ያቃተው ኤለን መስክ አንድ ቀን እንደምንም ብሎ የራሱን ድርጅት ለማቋቋም ወሰንም። ከወንድሙ ኪምባል ጋርም ተመካከሩ። አማራጩ አልተገኘም፣ ራሳቸው ድርጅት ለመክፈት ወሰኑ። በእርግጥ ኤለን መስክ ትኩረቱ ያረፈባቸው መስኮች ቢሰማራባቸው የሰው ልጅ ወደፊት ሊጠቅሙበት ይችላሉ ወደ ላቀ ስልጣን የሚያደርሱታል ያላቸውን በእውቀት አዲስ የነበረውን የኢንተርኔት የማያቋርጥ የኃይል አቅርቦት የሰው ልጅ በምድር ብቻ ተወስኖ እንዳይቀር ሌሎች ፕላኔቶችን መኖሪያና መዳረሻ ማድረግ እንዲሁም የሰው ሰራሽ ልቀት መስራት ፍላጎቱ ቢሆንም ኤለን ገና 24 ዓመቱ ነበርም። ደግሞ የሚያስባቸው ሁሉ በሰዓቱ ለማድረግ እንደሚከብዱ ስለተረዳ ኢንተርኔት ላይ ትኩረቱን አደረግም። በሰዓቱ የኢንተርኔት ኢንዱስትሪው ገና በዳዴ ላይም ነበር። ብዙዎች እንዲመቶ እንደሚሄድ ባዶ ቆጥረውትም ነበር። ኤለን ግን በልጅነቱ ራሱን ለማስተማር ያዳበረው የጌም ሶፍትዌር ኮድ በመጽሐፍ ረገድ ጠቅላላ እውቀት እንዲጨብጥ አድርጎትም ነበርና የግሉን ድርጅት እንዲያቋቋም ምክንያት ሆነው። ድርጅቱም ዚፕቱ ሲል ሰየመው። ነገር ግን መቼም ህይወት ዚያሬ ሲያገኙ ነገ ሲያጡ ከዛም ድጋሚ ለፍተው ሲያገኙ እናትና ይህ ድርጅት እንደ ኤሮፓውያን አቆጣጠር በ2008 ገበያውን ሲቀላቀል ያልተጠበቀ አደጋ ገጠመው። የኢኮኖሚ ቀውስም ድርጅቱን ከመክሰር አልፎ እስከ ወዲያኛው ሊያበቃለት የኋሊት ይንደረደር ገባ። ደግሞም በዚያኑ አመት ኤለን አምስት ልጆችን ከሰጠችው ሚስቱ ተለያየ። ብዙ ቀውሶች ከፍተው ተኮለኮሉበትም። ታዲያ ምን ሆነ መሰላችሁ? ኤለን በኢንተርኔት ውስጥ ጥሩ ነገሮችን ማየት አለብን በማለት የሰራውን ዚፕቱ የተባለውን ሶፍትዌር ለሽያጭ አቀረበ። ይህ ሶፍትዌር ለሚዲያ ተቋማት ጋዜጣ፣ መጽሔት ወደ ዲጂታል ለመቀየር የሚያስችል እንዲሁም ካርቴል የሚያሳይ አቅጣጫ የሚጠቁም ነገር ግን ዚፕ ቱን በመጀመሪያ ስኬቱን አላጎናጸፈውም። እንደውም በተቃራኒው ከባድ ቀውስ ውስጥ ከተተውም። ኤለን ቢሮውን ቤት ውስጥ አድርጉ እዛው የተኛ ያሳለፋቸው ከባድ ግዜያትም ነበሩ። እነዚህ ጊዜያት በተለይ ነገሮች ለኤለን አልጋ ባልጋ ሆነውለት ነው እዚህ የደረሰው ብሎ ለሚያስቡ ሰው ሁኔታ የተገላቢጦሽ እንደሆነ ማስረጃዎች ናቸው። የኋላ ኋላ ወንድሙና ወዳጆቹ ከተለያዩ ድርጅቶች ጋር ግንኙነት በማድረግ ዚፕቱ ትኩረት እንዲያገኝ አስቻለው። ዘ ኒውዮርክ ታይምስ እና ዘ ቺካጎ ትሪቡን ጋር ባደረገው የድርድር ዚፕቱ ዲጅታል ዲጂታል ኮንትራቶችን አዲስ ለተከፈተችው ድረገጻቸው እንዲያ ቁጥጥር ስምምነት ላይ ደረሱ። እንግዲህ ኤለን ወደ ማገገሙ ነው። ከዚህ ሁኔታ አራት ዓመታት አለፈም። በአራት ዓመታት በኋላ እንደ ኢሮፓውያን አቆጣጠር በ1999 መሆኑ ነው ኮምፓክ በተባለ የኮምፒውተር ድርጅት 373 ሚሊዮን ዶላር በጥሬው ላጣ አድርጎ እንዲሁም 34 ሚሊዮን ዶላር በገበያ ድርሻነት በመክፈልም ከኤለን መስክ እጅ ዚፕቱ የተባለውን ሶፍትዌር ገዛው። ይህ ገንዘብ ቢሮ ውስጥ ይተኛ የነበረውን የኤለንን በአንዲት ጀንበር ወደ ሚሊየነርነት አሸጋገርም። ዚፕቱን በሸጠ በስምንት ወራት በኋላም ሲኤንኤን የሲልካን ቫሊ ቱጃሮችን የቅንጧ ኗኗር ፕሮግራም ላይ ኤለንን በመጋበዝ ለመጀመሪያ ጊዜ ከዓለም ጋር አስተዋወቀው። ኤለን መስክ ክፍተትን የማየትና ችግሮችን የመፍታት ጥማት አለበት ይባላል። እንደውም በአንድ ወቅት እስኪ ይህን ኋላ ቀር የሆነ የባንክ አሰራር ኢንደስትሪ እንቀይር ሲልም ተደምጦ ነበር። ኤለን የመጀመሪያ ድርጅቱን በመሸጥ በወርም በየወሩ ኤክስ.ኮም የሚባል ድርጅት መሰረት። በኦንላይን ስርዓት አማካኝነትም እንደ ባንክ ያሉ ተቋማት በክፍያ ስርዓታቸውን በጥሬ ገንዘብ ለማድረግ ይልቅ በኢሜል እንዲከፍሉ የሚያስችላቸው ድርጅትም ነው። ነገር ግን ምንም እንኳን ድርጅቱ ስኬታ የሆነ ቢመጣም አንድ ዓመት ከግማሽ በስራ ውስጥ ከቆየ በኋላ የድርጅቱ ባለድርሻዎች ኤለን መስክን ድንገት ከኃላፊነት አነሱትም። እዚህ ላይ ውሃውን ከጥሩ ነገርን ከስሩ ነውና የሆነውን እስኪ ከስሩ አብረን እንመልከት። እንደ ኢሮፓያን አቆጣጠር በሁለት ሺህ መግቢያ አካባቢ ኤለን መስክ ትዳር መስርቶ ነገላረሙን ረስቶ ሰነባብቱ ሲመለስ የራሱን ድርጅት ከመንበሩ አውርደው በቦታው ሌላ ሰው ሾመው ጠበቁትም። ኤለን ምን በበደልኩ ነው እንዴት ተደረገብኝ ብሎ ሲጠይቅ ለቦታው የምትመጥን ሰው አይደለህም ተባለ። ገና ኤለን የዚህ ክስተት ግርምት ወጥቶለት ሳያልቅም በፊት እንደ ኢሮፓያን አቆጣጠር በሁለት ሺህ ሁለት ኢበይ የተባለው እውቁ ድርጅት ኤክስ ዶት ኮም የተባለውን ድርጅት በአንድ ነጥብ አምስት ቢሊዮን ዶላር ገዛው ኤለን በመጀመሪያው ቢሊዮን ዶላር ወደ ኪሱ አስገባም። በነገራችን ላይ ኤክስ ዶክቶም ያውኑ ፓይፓል መሆኑ ልብ ይበሉ። የኤለን መስቅ ስኬትም ይቀጥላል። እንደ ኤሮያን አጣጠር በ203 በኢንጂነሮች አማካኝነት ተቋቁሞ የነበረውን ቴስላ ሞተር የተባለውን በኤሌክትሪክ የሚሰሩ መኪኖች አምራች ድርጅት በአምስት ሚሊዮን ዶላር በመክፈል ተቀላቅጠል። ታዲያ ኤለን ይህን ዘርፍ ለምን መረጠ ብለን ብንጠይቅም የአለም የአየር መበከል አሳሳቢ ደረጃ ላይ ስለደረሰም። የኤሌክትሪክ መኪና መስራት ዓለምን እንደመታደግ እየተሻለ ከማድረግ አንጻር ነው የሚል መልስም እናገኛለን። ነገር ግን መቼም ህይወት ዚያሬ ሲያገኙ ነገ ሲያጡ ከዛም ድጋሚ ለፍተው ሲያገኙ እናትና። ይህ ድርጅት እንደ ኤውሮፓውያን አቆጣጠር በ2008 ገበያውን ሲቀላቀል ያልተጠበቀ አደጋ ገጠመው። የኢኮኖሚ ቀውስ ድርጅቱን ከመክሰር አልፎ እስከ ወዲያኛው ሊያበቃለት የኋሊት ይንደረደር ገባም። ደግሞም በዚያኑ ዓመት ኤለን አምስት ልጆችን ከሰጠችው ሚስቱ ተለያይም። ብዙ ቀውሶች ከፍተው ተኮለኮሉበትም። ነገር ግን ኤለን ማስክም ሁሉንም ችግ ሮቹን በብልሃትና በጥበብ እያለፈ ምናልባት እዚህ ጋር ኢትዮጵያውያን እንደሚሉትም ብዙ በኢትዮጵያውያን ባህልና ሃይማኖት የማይመቹ ነገሮች እንዳሉ ሆነው ማለት ነው። ሁሉንም በስኬት እያለፈ በሀብት ላይ ሀብትን እየጨመር በዝና ላይ ዝናን እያካበተ አሁን እስከሚገኝበት የዓለማችን ቁጥር አንድ ባለ ሀብት ሰውነትም ደረሰ። ታዲያ ኤለን መስክና ማርስ ምን አገናኛቸው? እስኪ እንመልከት። ስፔስ ኤክስ እና የቴስላ ዋና ስራ አስፈጻሚ የሆነው ኤለን መስክ በተለይም በማርስ ላይ በማተኮር ለጠፈር ምርምር ትልቅ አቅም እየፈጠረም ይገኛል። ስለ ማርስ ያለው ራይና እቅዶቹንም ሲናገር የማርስ ቀኝ ግዛት አንደኛው ነው። ኤለን ማስክ በማርስ ላይ የሰው ልጆችን ህልውና ለማረጋገጥ እንደ መንገድ የሰው ሰፈር መመስረትን ያለማል። ማርስ የብዙ ፕላኔቶች መንትያ መሆኗን ለሰው ልጆች የረጅም ጊዜ ህልውና በተለይም በምድር ላይ ሊደርሱ ከሚችሉ ዓለም አቀፍ አደጋዎች አንጻርም አስፈላጊ ነው ተብሎም ያምናል። ማርስን ሁለገብ ፕላኔት ማድረግ ኤለን ማስክ ማርስ ላይ ራሷን የምትችል ከተማ መኖር ለሰው ልጆች እንደምትክ ያገለግላል ሲል ይናገራል። ይህ ሀሳብም የታቀደው ምድር ከተፈጥሮ አደጋዎች፣ ከኒውክሌር ጦር ወይም ከሌሎች ያልተጠበቁ ክስተቶች የህልውና ስጋቶች ሲገጥማት ይችላል የሚል ስጋት እንዳለበት ያክላልም። ስፔስ ኤክስ ሰዎችንና ጭነትን ወደ ማርስ ለማጓጓዝ የተነደፈውን ስታርሺፕ የጠፈር መንኮራኩር እየሰራ ነው። ስታርሺፕ ሙሉ ለሙሉ እንደገና ጥቅም ላይ ሊውል የሚችል ሲሆን፣ ይህም የጠፈር ጉዞን ዋጋ በእጅጉ ይቀንሳል። ኤለን ማስክ ስታርሺፕ በአንድ ጊዜ ወደ መቶ የሚጠጉ ሰዎችን የመሸከም አቅም እንዳለው ይናገራል። የማርስ ተልእኮዎች ታዲያ ምን ይመስላሉ? ኤለን ማስክ የሰው ልጆችን ወደ ማርስ ለመላክ ትልቅ ጊዜ ሰሌዳ አቅርበዋል። ይህም በመጀመሪያ የተሳፈሩ ተልእኮችን በ2020ዎቹ አጋማሽ ላይ ሊከሰቱ እንደሚችሉም ጠቁሟል። ግቡ በሚቀጥሉት አስርተ ዓመታት ውስጥም በማርስ ላይ ቋሚ የሰው ልጅ መኖሪያን መፍጠርንም ያለማል። ኤለማስክ ፕላኔትን ማቦቅ እና የሰው ልጅ ህይወት ለመደገፍ ጥቅጥቅ ያለ አካባቢ መፍጠርን ሲያካትትም የሚችሉ ማርስን እንደ ምድር እንደምትመስል ስለ ቴራፎርም ጽንሰ ሀሳብ ተወያይቷልም። ይህ ሀሳብ በጣም ግምታዊና በርካታ የሳይንስና ና የቴክኖሎጂ ፈተናዎች የሚያቀርብ ቢሆንም ማርስን ለመኖሪያነት ምቹ ለማድረግ የማስክን የረጅም ጊዜ ራዕይ ያንጸባርቃለም ተብሏልም። ታዲያ በዚህ ጉዳይ ላይ ቴክኒካል ተግዳሮቶችን እንመልከት። ወደ ማርስ የሚደረገው ጉዞ የህይወት ድጋፍ ስርዓቶችን፣ የጨረ ጥበቃን፣ ዘላቂ መኖሪያዎችን እና የፕሮፌሽን ቴክኖሎጂን ጨምሮ ጉልህ ቴክኒካል ፈተናዎች ያቀርባል። ስፔስ ኤክስ ቀጣይነት ባለው ምርምር እና የልማት ለነዚህ ተግዳሮቶች መፍትሄዎች በንቃት እየሰራው ነው ሲልም ተደምጧል። ኢኮኖሚያዊ ጠቀሜታው በማርስ ላይ የሰው ሰፈራ መመስረት ከፍተኛ መውሃና ንዋይ ሀብትን ይጠይቃል። የቴክኖሎጂ እድገትንና የማስ ሪያ ውጪዎችን መቀነስ በመጨረሻም የማርስን ቀኝ ግዛት በኢኮኖሚያዊ አዋጭ ያደርጓልን ብሎ ያምናል። አካባቢ ስጋቶችም ማርስ ፕላኔትን በቀኝ ግዛት የመግዛት ሀሳቡ በማርስ ስነ ምህዳር ላይ ስለሚኖረው ተጽዕኖና ከምድር ውጪ የሰው ልጆች መገኘትን ስለማስፋፋት ጥያቄዎችንም ያነሳል። የኤለን ማስክ ስለ ማርስ ያለው ራዕይ የሚመራው በፍላጎት በፈጠራና በሰው ልጆች ወደፊት ህይወት ለመጠበቅ ባለው ፍላጎት ነው። ለማሸነፍ ጉሉ የሆነ መሰናክሎች ቢኖርም ስፔስ ኤክስ በሮኬት ቴክኖሎጂ ቴክኖሎጂ እና አስተሳሳ ላይ እያደረገ ያለውን ጥረት በጠፈር ጉዞ ሊቻል የሚችለውን ድንበር መግፋቱን ቀጥሏል። ማርስን በቀኝ ግዛት የመግዛትም እቅዳቸውን የመግዛት ህልም በወቅታዊ የጠፈር ምርምር ውስጥም በጣም አስደሳችና አከራካሪ እየሆነ ርዕሰ ጉዳይ እንደሆነ እያነጋገረም ይገኛል። እናንተስ ስለ ማርስ ምን ትላላችሁ? በአጭሩ የኤለን ማስክ ትላንቶችን በእንደዚህ ሁኔታ አቀረብንላችሁ። ስለ ተከታተላችሁን አመሰግናለሁ። እዚህ ግን አንድ ልብ እንድትሉ የሚፈለገው ነጥብ ኤለን ማስክ ከኢትዮጵያውያን ባህል ሃይማኖትና ስለ ስርዓት ያፈነገጡ ምናልባትም ከዚያኛው ዓለም ጋር ግንኙነት ያላቸውን በርካታ ነገሮች እያደረገ እንደሚገኝ ለሁላችንም ግልጽ መሆኑን ልብ ልንል ይገባል። ነገር ግን ኤለን መስክ እሱን በመስኩ እኛም በመስካችን፣ የኢትዮጵያውያን ቀደምት ታሪክና ባህል ተመራማሪዎች ቀደምት ሳይንቲስቶች እንደሆኑ ብዙ የታሪክ መጽሐፍት ያነሳሉ። ታዲያም ስለ ማርስ፣ ስለ ፕላኔቶች፣ ስለ ጠፈር በጠቅላላው ቀደምት ኢትዮጵያውያን ተመራማሪዎች እንደዘገቡት ሁላችንም ልብ ልንል ይገባል። ይህም ማለት ከኤለን መስክ በፊት ከስፔስ ኤክስ በፊት ከአሜሪካን እና ሳዎቹም በፊት ከቻይና ከራሻ በፊት ቀደምት አባቶቻችን ስለ ጠፈር በቂ እውቀትም ነበራቸው። በቂ ምርምር አድርገው በመጻፎቻቸው ከትበው ማለፋቸውን ሁላችንም ኢትዮጵያውያን እንዳንረሳው ልብን እንለው ይገባል። አመሰግናለሁ።